ዓለም አቀፍ መዳረሻ ያላቸውን መንፈሳዊ ጉዞዎችን በማድረግ የረዥም ዓመታት ልምድ ካካብተው ቀርሜሎስ አስጎብኝ ድርጅት ጋር በመጓዝ ለነፍሶ ተጨማሪ በረከትን ያጎናጽፉ። ኢየሩሳሌም፣ ጆርዳን፣ ግብጽ፣ ግሪክ፣ አሜሪካና በተለያዩ የዓለም ክፍሎች የሚገኙ ቅዱሳን መካናትን አብረን ለበለጠ መረጃ 0947212121 0947272727 ይደውሉልን። በአካል መቶ ቢጎበኙንም ደስታችን ወደር የለውም። አድራሻችን ከቅዱስ ራኤል ቤተክርስቲያን ፊት ለፊት ከኤቢ ህንፃ ዝቅ ብሎ ያገኙናል። ኢየሩሳሌምን ሳታሳየን አትውሰደኝ ቀርሜሎስ አስጎብኝ ክቡራን ና ክቡራት፣ አሁን የምንገኘው ኦልድ ካይሮ ነው። የምንሄደውም ወደ ቅዱስ ጊዮርጊስ ቤተ መቅደስ ነው። በጣም ጥንታዊ ቤተክርስቲያን ነው። ቅዱስ ጊዮርጊስ ቤተክርስቲያን በኦልድ ካይሮ የሚገኘው እዚህ በቀርሜሎስ አስጎብኝ ድርጅት ክቡራን ታላላቅ አባቶች እና ብዙ ሚመናና ሚመናት ተሳትፎበታል። ይህን የተቀደሰ ጉዞ በኦልድ ካይሮ የሚገኝ ቤተክርስቲያን ነው። በጣም ጥንታዊ ቤተክርስቲያን ነው። ቅዱስ ጊዮርጊስ እንግዲህ በመላው ዓለም ክብሩ ሰፊ ነው። እንደሚታወቀው ቅዱስ ጊዮርጊስ ለሰባት ዓመታት ሰፊ ተጋድሎን የተጋደለ ሰማይተነትንም የተቀበለ በዚህም ሰባት አክሊል የተቀዳጀ ነው። አሁን ደግሞ በቅዱስ ጊዮርጊስ በተሰየመው በዚህ ታላቅ ቤተክርስቲያን ገብተን ውስጡንም ጨምረን እንጎበኛለን። ጉብኝታችን ይቀጥላል። በጣም ሰፊ ነው። እንግዲህ ክቡራን ተመልካቾቻችን ደረጃውን እየወጣን ነው። በጣም የሚያስደስት ቤተክርስቲያን ነው። እጅግ ይገርማል። ዙሪያውን ስትመለከቱት ራሱ የሚሰጣችሁ ራሱን የቻለ መንፈሳዊ ኃይል አለ። በተለይ ደግሞ ቤተክርስቲያን ውስጥ ስንገባ ቅዱስ ጊዮርጊስ ጫማ ያለበት ቦታ ላይ፣ ክቡራን ተመልካቾቻችን በተለይ መከራ የተቀበለባቸው ቦታዎች እነዚህ ናቸው። ወይምዚህ እነዚህ እንግዲህ ቅዱስ ጊዮርጊስ መከራ የተቀበለባቸው ይህንን ሚስማር ያለበትን ጫማ ሲያጫሙት ስሮቹ ሁሉ እንደተቆራረጡና መሄድ ቢያቅተው አጎንብሶ ሄደ የሚለው የዜና ገሉ ጫማ ነው እና በነ ዱድያኖስ ዘመን ያሰቃዩበት መሳሪያው የደፉበት የራስ ቁርሮ ያሽከረከሩበት ደግሞ መንኮራኩሩ ነው። እንዲህ ባለ መንኮራኩር ስጋ ውስጥ ይቆራረጥ ድረስ መከራ አጽንቶበታል። እና እዚህ ላይ የምታያቸው ሁሉ ቅዱስ ጊዮርጊስ መከራ የተቀበለባቸው